ኑሐሚን የአባቷ ጓደኛ ቀጥሯት ነበረና ከሄደች በኋላ ስትሄድ ስልኳን በአጋጣሚ ከሰው ጋር ከአባቷ ጓደኛ ልጅ ጋር በመንገድ ስለተጋጩ የሁለቱ የእሷ ስልክ ሲወድቅ ስልኳን አንስቶ ለመስጠት ሲል የሱ ስልክና የኑሃሜን ስልክ አንድ አይነት ስለነበር ይቀየርበታል። እናም እሱ የኑሃሜን ስልክ ኑሃሜ ደግሞ የልጁን ስልክ ይዛ ነበር የሄደችው። እናም በአጋጣሚ ጓደኛዋ ይደውላል። ጓደኛዋ ሲደውል ስልኩ ሌላ እጅ ላይ ነው ያለው። ያነሳውም ወንድ ነው። እንዴት ኑሃሜን ማንጋር ሆና ነው ስልኳን ሌላ ወንድ ያነሳው? አልገባኝም ሲል በጣም ይናደድ ና ደግሞ አሁንም ይደውላል። በድጋሜ መልሶ ሲደውል አሁንም ወንድ ይሆናል ያነሳበት ና ቆይ ስልኬን፣ እንዴት ማን ነው ይሄ ስልክ? ይህን የማላውቀው ስልክ ነው ሲል እንዴት፣ ቆይ ይህን ስልኬ የታለ? ወይኔ፣ ከልጅቷ ስልክ ጋር ተቀይሮ ነው ሲል ፍቅረኛው መኪና ውስጥ ነበረች ና እኮ ከማን ጋር ነው የተቀየረው ስልክህ? ከማን ጋር ነበርክ? ስትል ታፋትኋለች። ይሁን ልጅ እኔ ከማንም ጋር አይደለም መንገድ ላይ ከሆነች ልጅ ጋር ተጋጨን ና ስልካችን አንድ አይነት ስለነበር ተቀያየረ አሁን የሷ የሆነ ስልክ ነው እየተደወለ ያለው እስኪ ቆይ ወደ ራሴ ስልክ ልደውል ይልና ወደ ራሱ ስልክ ቁጥር ሲደውል የእሱ ስልክ የያዘችው ኑሀሜ ነች ታነሳውና ሽ ስልኬን ስልኬን መልሽልኝ፣ ሲላት እኮ እኔ ነኝ መመለስ ያለብኝ ወይስ አንተ ትለዋለች። እኮ የት ነው ያለሽው? ሲላት ሩቅ ቦታ ነኝ አይመቸኝም ትለውና እሺ ለማንኛውም ስልክሽን የምትፈልጊው ከሆነ መውሰድ ትችያለሽ ይላትና ስልኩን ይዘጋል። ኑሐሚንም ቦታ አልሰጠችውም ነበረና ዝም ትላለች። እናም ከአባቷ ጓደኛ ጋር ከቆየች በኋላ ወደ ቤት ስትመለስ አባቷ ጋር ቆየት ብላ ከአባቷ ጋር አባቷን ጠይቃ ሁሉ ነገር አስተካክላ በቃ በኋላ ላይ አባዬ ምግብ ይዥል ልመጣለሁኝ፣ ትለውና ወደ ቤት ትመጣለች። ወደ ቤት ስትመጣ ጓደኛዋ ቤት እሳት ለብሶት ኩርሱ ይጠብቃታል። ኤርሚ ምኑነ ነው፣ ሰላም ነው ብላ እንደ ድሮ ልታቅፈው ስትል በፍጹም፣ እንዴትም አታቅፊኝም፣ ቆይ ስልክሽን ማን ነበር ያነሳው ይላታል። ማለት መኮረፉ ነው ስትል እሷም እንደ ቀልድ ትነካዋለች። ስትል ምንድን ነው እሱ ደግሞ ሲል፣ ምን ነው መናደድህ ነው መቆጣቱ ነው እንዴ ተቀና ማለት ነው ስትል ታሾፍበታለች ነሀሜን። እሱም እጇን ጠበቅ አድርጎ ይይዛትና እኮ ምንድን ነው ማን ነው ሲላት፣ እያታመምከኝ ነው እችን ስትል ነሀሜን ትመልስለታለች። ኤርሜም ግራ ይጋባና እጇን ስትቀማው ይደነግጥና በጣም በንዴት ዘወር ይላል ካጠገቧ። ኑሃሜንም ስተናዳ ስለነበር እጇን አሳመሟ ስለነበረ እጇን እየዳሰሰች ቁጭ ትላለች። ከዛም ካጠገቧ ቁጭልና እና ይቅርታ አሳመንኩሻደል ሲላት ችግር የለውም ምንድን ነው ቆይ አንተ የሚያናድድህ እንዶ አልነግርህም ከፈለግ ግን ስልኬ ከሰው ጋር ተቀይሮብኝ ነው። በአጋጣሚ ሲሄድ እዛ የአባቴ ጓደኛ ጋር ተቀጣጠረን አልነበር? እዛ ሲሄድ ከሆነ ልጅ ጋር ተጋጨንና ወደቀ ስልካችን። ስልካችን ደሞ አንድ አይነት ስለነበር ተቀያየረ። በቃ ይሄ ነው አጋጣሚው፣ ካመንክ መን ካላመንክ የራስህ ጉዳይ ትለውና ብድግ ብላ ካጠገቡ ተነስታ ወደ ውስጥ ትገባለች። ወደ ውስጥ ስትገባ በጣም ተናዳ ስለነበረ ልብሷን ቀያይራ ወደ ኪችን ትሄድና ለአባቷ አጥሚት ሰራርቼ፣ በቃ ለአባቴ ወደ አባቴ ጋር መሄድ አለብኝ ስትል ወደ ኪችን ትሄዳለች። እሱም ተከትሏት ይሄድና ኑሃሜ ይቅርታ አስቀየምኩሻ አይደል ሲል እዩልህ ማመን አለማመን ያን ተፋንታ ነው፣ አያገባኝም። ግን ደግሞ ሁን ብዬ ያደረኩት ነገር አይደለም፣ አጋጣሚ የተከሰተ ነገር ነው። ከፈለገ ልጁም ስልኩን መቶ ሊወስደው ይችላል። እኔ እኮ ለምን እንዳነሳው ሰው ብዬ ነው እንጂ እንደዚህ አይነት እንደተፈጠረ አላወቅኩም። አንቺ ደግሞ ማንም ማንም እንዲነካብኝ አልፈልግም፣ ሜ አንቺ የኔና የኔ ብቻ ነሽ ይላታል። ይውልህ ኤርሚ፣ እኔም የሌላ ነኝ አላልኩኝም እኔም የእኔ እንድትሆን ላይ ነው የምፈልገው፣ ግን ውስጤ እየፈራ ነው። አላቅም ደግሞ በጣም አፍቅሬሻለው ስትለው፣ ኑሃሜ እኔም አፍቅር አፈቅርሻለው ግን ደግሞ የሌላ ሰው እንድትሆኝ አልፈልግም ሲላት፣ በፍጹም የሌላ ሰው አልሆንም ኤርሜ ስትለው፣ እሺ ይቅርታ አደረግሽልኝ? አዎ ይቅርታ አደርግላለሁ። እኔ እኮ መጀመሪያም እኮ አላኮረፍኩም እንደው ትንሽ ምን እንደምትል ለመስማት ብዬ ነበር እንደዛ ያልኩህ እንጂ እንድትናደዳለህ ብዬ አላሰብኩም ነበር፣ ስትለው ምን ላድርግ፣ እኔማ ከሌላ ወንድ ጋር ነሽ ብዬ ኮ ነው የተናደርኩብሽ፣ ሲላት በፍጹም እኔ ኑሐሚን ከሌላ ሰው ጋር አውርቼ ማላቅም፣ ግን ይሄ ደግሞ በሆነ አጋጣሚ ነው። ደግሞ በኋላ ላይ እስኪ ከተመቸኝ ወደ አባዬ ጋር ልሄድ ስለሆነ ስልኬን እንዲቀይርልኝ እነግረዋለው ልጁን ትለዋለች። እኮ ድጋሚ ደግሞ ከልጁ ጋር ልትገናኝ ነው? ሲላት አይ ስልኬን ለመቀየር ፈልጌ ነው ስልኩን እንዲወስድ የኔም ስልኬን ወስዳለሁ። ስትለው በዛን መሀል አሁንም ስልኳ ይጮኋል። ስልኳ ሲጮህ እየደወለው ስልኳን የወሰደባት ልጅ ነበረና አቤት ስትለው፣ ልንገናኝ እፈልጋለሁ። ያለሁበት ድረስ ነይና ስልክሽን ውሰጅ። ይውልሽ እኔ ሴም ካርዱን ያወጣችልኝ እናቴ ነች። እና ባዘጋው በእኔ ማውጣት ስለማልችል ነው። እናቴ ደግሞ አሁን አገር ውስጥ የለችም ውጭ ነው ያለችው። እና እባክሽን ልታቀብኝ ትችያለሽ ወይስ ካለሽበት ድረስ ልምጣ ሲላት እሽ እንግዲያውስ በኋላ ላይ እደውልልሃለሁ ስደውልልህ ሆስፒታሉ ጋር አጠገብ ያለው ካፌ ጋና ና አቀብልሃለሁ ትለዋለች። እኮ የት ነው ሆስፒታሉ ሲላት እሱን ስደርስ እነግርሃለሁኝ ደግሞ መርምረህ ድረስበት፣ ትለውና እና ስልኩን ትዘጋበታለች። እሱም እች ምን አይነት ጉደኛ ልጅ ናት በእናታችሁ እያለ እየተናደደ ስልኩን ይዘጋል። የኑሐሚ ያቶ ተሰማ የጓደኛ ልጅ ያፈቀራት ሴት የኑሐሚን ጓደኛ ፍቅረኛም ነች። እናም እሱ ግራ ተጋብታለች። እንዴት እንደዚህ አይነት ስልክ ሊደወል ይችላል? ማን ነው? ስትል ትናደዳለች።